ሰላም ጠና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ የከበረ ሰላምታችን በያላችሁበት የዓለም ጥጉ ልድረሳችሁ እያልን የህዳር ሰባት ቀን 2018 ዓ ም የጣና ቴሌቪዥን የምሽት ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የምሽቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው ሰራዊት ጋንታ መሪ በፋኖ ተመቶበታል። 45 አባላቱ ደግሞ በአንድ ሳምንት 2 ዲሽቃ 8 ስናይፐ አስር ብሬንና ሀያ አምስት የነፍስ ወከፍ መሳሪያ እንደያዙ ጠፍተዋል። ጄኔራሎቹ በነዳጅና በጨው ንግድ ኮንትሮባንዱን ሲያጧጥፉት፣ ኮሎኔልና ሻለቃዎቹ ደግሞ የጦር መሳሪያ እየሸጡ ገቢያቸውን እያሳደጉ ነው። ዲሽቃ የሸጡት የብልጽግና ሰራዊት አባላት የት ገቡ? የጣና ቴሌቪዥን ምሽት ዜናችን በዝርዝር ያስደምጣችኋል። አፋድ ሸዋ ጠቅላይ ግዛት እዝ በታሪካዊቷ ከተማ ታሪካዊ ድል ተቀዳጅተዋል። በታላቁ አርበኛ መከተማሙ የሚመራው እዝ አንኮቨር ላይ የፈጸመው ጀብዱና የድሉ ስፋት ምን ይመስላል? ከብር ሸለቆ ተመርቆ የተበተነ ነው የባዲን አድማ ብተና በየገባበት ተመሳሳይ ጣፈንታ እየገጠመው ነው ዜናችን በዝርዝር አሰናድቶታል ይደመጣል የባዲን ባለስልጣናት ጥላቸውን እንኳን ማመን እንዳይችሉ ሆነዋል ይጠብቁናል ብለው ያስመደቧቸው አጃቢዎቻቸው ጥለዋቸው ፋኖን እየተቀላቀሉ ነው። ዛሬም የባዲን ባለስልጣን አጃቢዎች ፋኖን ተቀላቅለዋል። የየትኛው ባለስልጣን አጃቢዎች የሚለውን በዜናችን እንነግራችኋለን። ይህ የነካው ሁሉ የሚበላሽበትና የጀመረው ሁሉ የሚመክንበት ብልጽግናው አስቀድሞም ቢሆን ባልተጠና ድርሰት ሊተውን ያሰበው የምክክር ኮሚሽን ፖለቲካ ከጅምሩ ከሽፎበታል። ይህ ክሽፈት ደግሞ ለብልጽግናው ምርጫ ቦርድም ደርሶታል። የብልጽግናው ስርዓቱ ዋና ምርኩዝ ስለሆነ የምክክር ኮሚሽን ዙሪያ የተሰናዳውን ጥልቅ ትንታኔ ዜናችን ያስደምጣችኋል። ሰዓቱን ጠብቆ ይቀርባል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። በቅድሚያም ከመሸ የደረሰንን ሰበር ዜና እናስቀድማለን። አፋድ ሸዋ ጠቅላይ ግዛት ህዝ መሐመድ ቢሆነ ኮር የአስቴጎማ ተራራ ክፍለ ጦር ልዩ ኦፕሬሽናል ቡድን ዳዋ ጨፋ ወረዳ ሚላ ሚሌ ላይ በሰራ ኦፕሬሽን በብልጽግናው ሰራዊት ላይ ታላቅ ድል ተቀዳጀ። የዙ ቃል አቀባይ አርበኛ አበበ ሙላት የተጋድሎ መረጃውን አስመልክቶ ለጣና ቴሌቪዥን እንደገለጸው የአስቴጎማ ተራራ ክፍለ ጦር ሻለቆችን በተለያዩ የሸዋ ቀጠናዎች በማንቀሳቀስ ከወንድም ክፍለ ጦሮች ጋር በመሆን ሸዋ ያለውን የአየር ወለድ ኮማንዶ የጠላትን ኃይል በመዋጋት ስራ ስርዓቱን እየናደ ያለ ክፍለ ጦር ነው። በክፍለ ጦሩ ልዩ ኦፕሬሽናል ቡድን የተሰራ ወታደራዊ እንቅስቃሴዎችን ኢላማ ያደረገ አስደማሚ የደፈጣ ጥቃት በደዋ ጨፋ ወረዳ ሚላ ሚሌ የመገንጠያ ላይ በመፈጸም ከተማ ውስጥ በመግባት ጭምር ከያሉበት በመልቀም በጠላት ላይ ከፍተኛ ኪሳራ አድርሰዋል። የጠላት ቀጠና ውስጥ ድረስ ሰርገው በመግባት በደዋ ጨፋ ሚላ ሚሌ መገንጠያ በጠላት ኃይል ላይ ባደረሱት ፈጣን የደፈጣ ጥቃት ከአስር የማያንሱ የጠላት ኃይል ሞትና ቆስለኛ ሆነዋል ብሏል። በአንድ ሳምንት ብቻ 45 ሰራዊት ጠፉ። ባለፈው ሳምንት ብቻ በሰሜን ወሎ ዞን አምባሰል አውራጃ ከተሰማራው የብልጽግና ሰራዊት ውስጥ 45 አባላቱ ጠፍተዋል ተብሏል። ከብልጽግናው ሰራዊት ካምፕ ውስጥ ሀያዎቹ ወደ ፋኖ የገቡ ሲሆን 25 የሚሆኑት ደግሞ በፋኖ ፈቃድ ወደ ፈለጉት ሄደዋል ተብሏል። በአምባሰል አውራጃ ባለፉት 7 ና 8 ቀናት ብቻ በርካታ የብልጽግናው ሰራዊት በፋኖ እርምጃ የተወሰደበት መሆኑን በተከታታይ መዘገባችን ይታወሳል። የፋኖም ብርቱም ተከትሎም ከፍተኛ ቁጥር ያለው ሰራዊት ከግዳጅ ቀጠና እየጠፋ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ከሳምንት በፊት ከብልጽግናው ሰራዊት ካምፕ ከጠፉት 25 የሰራዊቱ አባላት መካከል ሰባቱ ዲሽቃና ስናይፐርን ጨምሮ የነፍስ ወከፍ መሳሪያዎችን በመሸጥ ከሀገር መውጣታቸውን ወታደራዊ ምንጮቻችን ተናግረዋል። ወታደራዊ ምንጮቻችን አክለውም 45 ወታደር በአንድ ሳምንት ጠፍቶ ሲወጣ ሁለት ዲሽቃ፣ 8 ስናይፐር፣ 10 ብሬንና 25 ደግሞ የነፍስ ወከፍ መሳሪያ ይዘው ነው እየጠፉት ብለዋል። በተለይም ከቅርብ ጊዜ ወዲህ የተጀመረው ባህል የቡድን መሳሪያዎችን እየሸጡ ከሀገር መውጣት የሰራዊቱ ልምምድ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች መሳሪያ እየሸጡ መጥፋትን መስመራዊ መኮንኖችም ተቀላቅለውበታል ብለዋል። በጄኔራል ደረጃ የሚገኙ የብልጽግናው ሰራዊት ወታደራዊ አዛዦች በማዳበሪያ ንግድ፣ በነዳጅ፣ በጨው ንግድና በጦር መሳሪያ ዝውውር በስፋት መሰማራታቸው ይታወቃል። በኃላፊነት ደረጃ የማይስማሙ ጄኔራሎች በኮንትሮባንድ ንግድ ግን እርስ በርስ የሚሸፋፈኑ ሲሆን፣ በተለይም የጨው ንግድ በጄኔራሎቹ ዘንድ በስፋት የሚሰራ ቢዝነስ መሆኑን ወታደራዊ ምንጮቻችን ተናግረዋል። የጄኔራሎቹን የኮንትሮባንድ ንግድ መስክና ስማቸውን ወደፊት ይዘን የምንመጣ ይሆናል። የጦሩ ከፍተኛ መሪዎች በዚህ መስክ መሰማራታቸው መስመራዊ መኮንኖቹም የታጠቁትን መሳሪያ እንዲሸጡ መንገድ እንደጠረገላቸው ወታደራዊ ምንጫችን አክለው ገልጸዋል። ይህ በእንዲህ እንዳለ በዚሁ የወሎ ቤት አማራ ጠቅላይ ግዛት ቀጠና ከመርሳ ከተማ በቅርብ ርቀት ሀብሩ ወራሎ ወረዳ በተደረገው ውጊያ የብልጽግናው ሰራዊት ጋንታ መሪና ሌሎች የሰራዊት አባላት በፋኖ እርምጃ ተወስዱባቸዋል። የብልጽግናው ጋንታ መሪን ጨምሮ ከአስር በላይ የሰራዊቱ አባላት እርምጃ የተወሰደባቸው የጥምር ጦር አባላቱ ፋኖን ለማጥቃት ቀድመው ተኩስ መክፈታቸውን ተከትሎ ፋኖ በወሰደው ያጸፋ ምት መሆኑን ምንጮቻችን ገልጸዋል። ታሪካዊቱ አንኮቨር ላይ ታሪካዊ ድል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በታሪካዊቷ የሸዋ ጠቅላይ ግዛት አንኮቨር ከተማ ታሪካዊ ድል ተቀዳጅቷል። በከተማዋ ዙሪያ የገቡት የማመድ ቢሆነኝ ኮር ቃኞች የባዴንን አድማ ብተና ኃይል ላይ የደፈጣ ጥቃት በመፈጸም ታላቅ ድል ተቀዳጅተዋል። የማመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው ድሉ የተገኘው በሸዋ ጠቅላይ ግዛት በደብረ ብርሃን ከተማ ቅርብ ርቀት በሚገኘው በተጉለት አውራጃ አንኮበር ወረዳ ነው። ድሉ የተገኘበት ቀጠና ልዩ ቦታው ደግሞ ቁንድ የሚባል ቀበሌ ሲሆን፣ በዚህ ግንባር የተገኘውን ድል የመሩት ደግሞ በአፋድ ሸዋ ጠቅላይ ግዛት ህዝብ በማመድ ቢሆነኝ ኮር ቃኞች ናቸው ብለዋል። የማመድ ጓደኞች በከፈቱት የደፈጣ ጥቃት ከደብረ ብርሃን ከተማ ወደ አንኮቨር ከተማ በሁለት አይሱዚ ሙሉ ተጭኖ ሲሄድ የነበረውን የባዲን አድማ ብተና ኃይል ሙትና ቆስለኛ በማድረግ ከፍተኛ ኪሳራ ማድረሱን የኮሩ ሚዲያና ኮሚኒኬሽን ክፍል ጨምሮ ገልጿል። የብልጽግናው ሰራዊት በርካታ የአየር ወለድ ኮማንዶ ሰራዊቱ በፋኖ ተከታታይ ምት ክፉኛ ተጎድቶበታል። ይህን ተከትሎም በቅርቡ ከብር ሸለቆ መሰረታዊ የውትድርና ማሰልጠኛ ማዕከል አሰልጥኖ ያስመረቀውን የአድማ ብተና ሰራዊት በሸዋ ጠቅላይ ግዛት ብቻ ሳይሆን በመለይ አማራ ክልል ግዛቶች ግዳጅ ስምሪት እየሰጠ ነው። በዚህ የግዳጅ ስምሪት መሰረትም ከደብረ ብርሃን ተነስቶ ወደ ግዳጅ ሲጓዝ የነበረውን የአድማ ብተና ሰራዊት እንቅስቃሴ ከመነሻው ጀምሮ ሲከታተል የነበረው የአፋድ ሸዋ ጠቅላይ ግዛት ህዝብ መረጃና ደህንነት ክፍል ገዥ ቦታ ላይ ደፈጣጥለው በመጠበቅ በሁለት ተሽከርካሪ ይጓዝ የነበረውን የብልጽግና አድማ ብተና ሙሉ በሙሉ ማስቀረት ችሏል። የአማራ ፋኖ ህዝባዊ ድርጅት በብልጽግናው ጥምር ጦር ላይ የሚያካሂደው ጸረ ዘር ማጥፋት ያጸፋ ትግል የገባቸው በርካታ የሚልሻ የአድማ ብተናና የመከላከያ አባላት የፋኖን ጥሪ ቀበሉ ፋኖን እየተቀላቀሉ ይገኛሉ። አንዳንዶቹ ደግሞ በብዛት ከብልጽግናው ካምፕ ከወጡ በኋላ ከፋኖ ጋር በመነጋገር ወደ ፈለጉበት አካባቢ እንዲንቀሳቀሱ እየተደረገ ነው። ይህን ሁሉ አማራጭ መቀበል ያልፈለጉት ደግሞ በፋኖ ክንድ እየተመቱ በወጡበት ቀርተዋል። ድሮም የገባ ነው መሳሪያ ለማግኘት ነበር የቪአይፒ አጃቢዎቹ የብልጽግናው ሰራዊት በየቀኑ በጅምላ እየፈረሰ ነው። በዛሬ ዕለትም የባዕዲን ከፍተኛ ባለሥልጣናትና ወታደራዊ አዛዦች አጃቢዎች ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዝን የተቀላቀሉት የቪይፒ አጃቢዎች ስቲቨን በላሞኝና አበባው ሁኔ የተባሉ የኮማንዶ አባላት ናቸው። ፋኖን ከተቀላቀሉ በኋላ በሰጡት አስተያየትም ከመጀመሪያውም ወደ አድማ ብተን አጃቢነት የተቀላቀልነው ነው በቂ መሳሪያ እንድናገኝ አስበን እንጂ የፋኖን ትግል ስለማናምንበት አልነበረም ብለዋል። የአጼ ቴዎድሮስ ዝ 102ኛ ኮርስ ሶስተኛ ሻለቃን ከነ ሙሉ ትጥቃቸው ማለትም ስድስት ካዝና ከነ ተተኳሹ በመያዝ ፋኖን የተቀላቀሉት የኮማንዶ አባላት አክለውም የአማራ ሕዝብ እየደረሰበት ያለውን ግፍ ሁላችንም እንረደዋለን። መሪዎቻችን ግን በፍጹም የአማራ ህመም የሚሰማቸው አይደሉም። ጭራሽ አማራ ራሱን አደራጅቶና ታጥቆ የብልጽግናን ጦር በመመከቱ የሚከፉና የሚያዝኑ ናቸው ሲሉ ተናግረዋል። ፋኖ በአማራ ሕዝብ ላይ የተከፈተበትን የዝር ማጥፋት ጦርነት በደሙና በላቡ እየመከተ መሆኑን አስቀድመው የሚያውቁት የባዲን ባለስልጣናትና የክልሎ የጸጥታ ዘርፋ ታዛዦች መሆናቸውን ፋኖን የተቀላቀሉት የቪአይፒ አጃቢዎች ተናግረዋል። ሰዎቹ የአማራ ስነ ልቦና ቢኖራቸው ኑሮ እኛን ቀስቅሰው የሚያደራጁንና የሚያስታጥቁን እነሱ ነበር መሆን የነበረባቸው። ነገር ግን እኛ በራሳችን መንገድ መደራጀትና መሰልጠናችን ብሎም የመጣብንን ወረራ በመመከታችን ከጠላት ብልጽግና በላይ የተከፉት የክልላችን ባለስልጣናት መሆናቸው የአማራን መከራ ተራዛሚነት ያሳያል ብለዋል። ውስብስብ የሆነውን የአማራን ህዝብ ፈተና ለማስወገድ በቅድሚያ የህዝብ ጠላት የሆነውን ብአዴንን ከነ አስተሳሰቡ ማስወገድ እንደሚገባ ሰላም የባለስልጣን አጃቢዎቹ ተናግረዋል። የባለስልጣን አጃቢዎቹን የአጼ ቴዎድሮስ እዝ ከፍተኛ አመራሮች አቀባበል እንዳደረጉላቸው የ ሁለት መቶ አንደኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ለዝግጅት ክፍላችን ባደረሰው መረጃ አስታውቋል። ይህ በእንዲህ እንዳለ በዚሁ የጎጃም ጠቅላይ ግዛት የአማራን አርሶ አደር አፍኖ በመውሰድ ግፍ የሚፈጽመው የብልጽግናው ሰራዊት ዛሬም በእነማይ ወረዳ ስድስት አርሶ አደሮችን አፍኖ በመውሰድ እንዳሰራቸው ታውቋል። እነማይ ወረዳ ማኅበረ ብርሃን ቀበሌ ጀንጅና ጎኛም ጎጥ የሚገኙ አርሶ አደሮችን በቅድስት ቤተ ክርስቲያን በጸሎት ላይ እንዳሉ የእምነት ሕግጋትን በመጣስ የብልጽግናው ሰራዊት አፍኖ ወስዷቸዋል ሲል መረጃውን ያደረሰን ፋኖ አብታሙ የሱፍ ከታፈኑት አርሶ አደሮች መካከልም አቶ በላይ ጤናዬ፣ አቶ አበወጋሹ፣ አቶ ዋለ ታሪኩ፣ አቶ ሶስት የዘውዱ አቶ ሻምበል የሸዋስና አቶ መርሻ ብርሃኑ የሚባሉ ንጹሃን አርሶ አደሮች ይገኙበታል። እነዚህ አርሶ አደሮች በብልጽግናው ስራ ይታፍነው ወደ ማህበረ ብርሃን ቀበሌ ወይም ቆይ መገንጣያ ተወስደው ታስረው እንደሚገኙ ቃል አቀባዩ ተናግሯል። ኢትዮጵያ እየመከረች ወይንስ እየተገዳደለች ጸሐፊ ይህ ይስታምነው። የብልጽግናው አገዛዝ በኢትዮጵያ ህዝብ ላይ ከሚቀልድባቸው መሳሪያዎቹ መካከል አንዱና ዋነኛው በብልጽግናው ሊቀመንበር የተዋቀረው የምክክር ኮሚሽን የሚባለው ተቋም ነው። ይህ ተቋም በኢትዮጵያ ያለውን ፖለቲካዊ ቀውስና የሰላም እጦት ከመቅረፍ ይልቅ የበለጠ እንዲወሳሰብ አድርጎታል። አገሪቱ በዚሁ ጠንቅጥ ላይ ባለችበት ሁኔታ የብልጽግናው ምርጫ ቦርድና የምክክር ኮሚሽን የሚባሉ ተቋማት ግን ከእውነታው ተቃር ነው ለብልጽግናው ሊቀመንበር የስልጣን ዘመን መደላደል ሲሉ በህዝብ ላይ ማቆምራቸውን ገፍተውበታል። ምርጫ ቦርድ በአገር ቤት፣ ምክክር ኮሚሽኑ ደግሞ በውጭ ሀገራት ብርቱ ተቃውሞ ገጥሟቸዋል። የብልጽግናው ሊቀመንበር ግንቦት ላይ አካሂደዋለሁ የሚሉት ምርጫ ካሁኑ በፖለቲካ ፓርቲዎች ተቃውሞ ገጥሞታል። ሰባት ቅድመ ሁኔታዎችን ያስቀመጡ የፖለቲካ ፓርቲዎች ራሳቸውን ከምርጫ አግልለዋል። የምክክር ኮሚሽን የሚባለው ስብስብም ከጅምሩ የከሸፈ ይመስላል። በዚህ ጉዳይ የዘውትር ተባባሪያችንና የጣና ቴሌቪዥን የፖለቲካ ተንታኞች ቡድን አባል የሆኑት ይይስታምኖ ኢትዮጵያ እየመከረች ወይንስ እየተገዳደለች በሚል ርዕስ ያሰናዱትን የትንታኔ ዘገባ ከዚህ በታችን በታች እናቀርብላችኋለን። የትንታኔ ጽሁፋችንን ባንድ አገረኛ አባባል እንጀምረው። ደጉ የሀገራችን አርሶአደር አለባብሰው ቢያርሱ ባረም ይመለሱ ይላል። ደጉ አርሶ አደራችን ይህንን የሚናገረው ጥራት የለሽ ለብለብ የተውሸለሸለ ስራን እንዲህ አይነቱ ምሳሌው ያነጋገር በፈሊጥ ስለሚገልጥለት ነው። በማንኛውም ዘርፍ ተግባራዊ ክንዋኔ መሰረት የለሽ ክንዋኔዎች ሳይውሉ ሳያድሩ አረም ይበዛባቸዋል። ባረም ላለመመለስ ደግሞ መሬቱም ለስልሶ፣ ዘር ተዘርቶበትም ለጎመራ ፍሬ እንዲበቃ የቅድመ ዝግጅ ድርጅት መሟላት አስፈላጊነት ከሁሉም በላይ ቅድሜ የሚሰጠውና ትኩረትም የሚሻው መሆኑ አያጠያይቅም። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚለውን እዚህ ላይ ያስታውሰዋል። የብልጽግና መንግስት የሀገራዊ ምክክር ኮሚሽን የሚባል ተቋም መቋቋሙ ጋር ተያይዞ ኢትዮጵያ እየመከረች ነው፣ በምክክር ትዳን ሀገር፣ ወዘተ የመሳሰሉ አባባሎችን በስፋት በራሱ ሚዲያ ሲስተጋቡ እየሰማን ውለን አድረናል። ኮሚሽኑ በአዋጅ ከመቋቋሙም አልፎ በአገር ውስጥም ሆነ በውጭ ሀገራት እየተዘዋወረ ለሀገራዊ ጉባኤው የሚቀርቡ አጀንዳዎችን በማሰባ ማሰባሰብ ላይ እንደሚገኝ እነዚሁ የብልጽግናው መንግስት የዜና አውታሮች ዘገባዎችን እየለቀቁ እያደመጥንም ነው። ለመሆኑ ሀገራዊ የምክክር ኮሚሽን ለምን አስፈለገ? ሁላችንም እንደምናውቀው አገር ስንል በተመሳሳይና በተዋህደ ሴትና ስነ ልቦና የተጋመዱ ዜጎች ስብስብ መገኛና መኖሪያም እንደሆነ ግልጽ ነው። በዚህ መልክ የሚገኘው ህዝባችንና ሀገራችን ችግር ላይ በመገኘታቸው የመመካከሩ አስፈላጊነት አጠያያቂ አልነበረም። በዓለም ላይ እንደኛው ተመሳሳይና በተወሰነ መልኩም የልዩነት ችግር ያለባቸው ሀገራት፣ ለምሳሌ ቀደም ብሎ እንደ ደቡብ አፍሪካ ከዚያም እንደ ኮሎምቢያ፣ የመን፣ ቱኒዥያ የመሳሰሉት አገራት በተወሰነ ደረጃ የተወሰነ ችግራቸውን መፍታት ሲችሉ ጥቂቶቹ ደግሞ ከችግራቸው ገና ሙሉ በሙሉ አልተላቀቁም። በመሰረቱ ሀገራዊ የምክክር ኮሚሽን ባጭሩ በተፈጠሩ ሀገራዊ ችግሮች ዙሪያ ከህዝብ ወኪሎች ጋር ተነጋግሮ መክሮና ዘክሮ ዘላቂ ሀገራዊ መፍትሄ መፈለግ መቻል ነው። ወደኛ ሀገር የምክክር ኮሚሽን መቋቋም ስንመጣ ገና ከመጀመሪያው የኮሚሽኑ አባላት ለብልጽግናው መንግስት በሚያመች መንገድ በፓርቲ ሊቀመንበር በጥንቃቄ የተመረጡ ናቸው የሚል ጥርጣሬም እምነትም ስላለ በገለልተኛነት የሀገሪቱን ችግር በመፍታት ረገድ ዘላቂ መፍትሄ ያስገኛሉ የሚል እምነት የለም። ኮሚሽኑ ሊያደርግ የሚችለው አንድ ቁም ነገር ቢኖር የመንግስትን የስልጣን እድሜ በማራዘም ደረጃ የሚጫወተው ሚና ከፍተኛ መሆኑ አሌ ሊባል የሚገባው ደረቅ ሀቅ መሆኑ ነው። የተጠቀሱት አስተያየቶችም ኮሚሽኑ እስካሁን በተዘዋወረባቸው የሀገር ውስጥም ሆነ የዓለም አቀፍ መድረኮች በብዙ ኢትዮጵያውያን ተንጸባርቀዋል። ኮሚሽኑ አጀንዳዎችን ለማሰባሰብ በአፍሪካ አህጉር ደቡብ አፍሪካ ፕሪቶሪያ፣ በአሜሪካ ዋሽንግተን ዲሲ፣ በካናዳ፣ በአውሮፓ ስዊድን ስቶክሆልም፣ በእንግሊዝ፣ በመካከለኛው ምስራቅ ዱባይ ላይ በአካል እየተዘዋወረና እንዲሁም በበይነ መረብ አውታርም አወያይተዋል። በአብዛኞቹ መድረኮች የተነሱት ጥያቄዎች የኮሚሽኑ አባላት የመንግስት ሹመኞች እንጂ የህዝብ ውክልና የሌላቸው መሆናቸው ነው። ህዝብ በኮሚሽኑ ላይ እንዲህ አይነት ጥርጣሬ ካለው ደግሞ ጥያቄው ለሀገራዊ ውስብስብ ችግራችን ምን አይነት መፍትሄ ያስገኛል የሚለው ጉዳይ ነው። በምክክር ብትድን ሀገር በሀገሩ ሰላም ቢሰፍን ማንም በደስታ የማይቦርቅ ዜጋ የለም። ግን ኢትዮጵያ እንድትድን እየተመከረ ሳይሆን እርስ በርሳችን እየተገዳደልን እንደምንገኝ ነው ነባራዊ ሁኔታው የሚያሳየን። መሬት ላይ ያለው ሀቅ የሚነግረን ይህንኑ መራር እውነት ነው። የተቸገርነው ግን ወላጅዋ፣ እያለች አዋላጅዋ እያማጠች ነው። ከመንግስት በላይ ጩኸታቸው ያስቸግረው የሳይበር አርበኛ ሰራዊቶች ናቸው። እንደ ገበሬው እርሻ ነገ በአረም ላለመመለስ የሚያስችል ያስተውሎት ህሊናቸው ተጋርዷል። አንድ ግልጽ መሆን ያለበት መራር እውነት በሀገሩ ጉዳይ ማንም ምቀኛ የሚሆን ዜጋ የለም። ምክክር ኮሚሽኑ ለሀገራችን ችግር ዘላቂ መፍትሄ የሚያስገኝና ሰላም እንዲሰፍንም የማስቻል ሚና የሚጫወት ከሆነ እሰየ ነው። ግን ዶሮን ሲያታልሏት እንደሚባለው ብሂል ነው አካሄዱ። ልክ በውጭ ሀገር ወራሪ ኃይል ጠላት፣ አገሪቱ እንደተወረረች ተቆጥሮ በተለይ በአንዳንድ የሀገሪቱ አካባቢዎች በምድር በታንክ በሰማይ በድሮን የታገዘ ግልጽ ጦርነት እየተካሄደ መሆኑ እየታወቀ አንዳንድ ሽፍታዎች አሉ ተብሎ የምክክር ኮሚሽኑ ስራውን ከመስራት አያግደውም የሚል እብሪታዊ የድንፋታ ንግግር አንደበታቸው እየተፋ ምን አይነት የችግር መፍትሄ ነው ከዚህ አይነቱ የመንግስት አፈቀላጤ ኮሚሽን የሚገኘው? አንድ ገጣሚ የጋራ አገራችን የጋራችን ሰማይ የብቻችን ህመም የብቻችን ስቃይ ሲል እንደተቀኘው ሆኖ ለሁሉም ስቃዩ በማይሰማበት ምድር አብረን ነዋሪዎች ሆነን የተቸገር ነው። እንደሚታወቀው በሀገራችን የፖለቲካ የሽግግር ወቅቶች በርካታ እድሎች አምልጠውናል። የተዘጋጀ የፖለቲካ ድርጅት ባለመኖሩ ምክንያት የ1966ቱ አብዮት በወታደሩ ተነጠቀ። ጠመንጃውንም ሬዮት ዓለሙንም ይዘው ቤተ መንግስት ገቡ። መጨረሻው ምን እንደሆነም አየን። የመለዩ ለባሹን ስልጣን ከደደቢት ጫካ የመጡ በዚያን ጊዜ መንግስት በሚጠራቸው ትክክለኛ በሆነው ስማቸው ገንጣይ አስገንጣይ ቡድኖች በትረ ስልጣኑን ተቆጣጠሩ። ለ27 ዓመታት የኢትዮጵያን ስጋዋን ብቻ ሳይሆን ደሟን ሳይቀር መጠው መጨረሻቸው ደርሶ ወደ ቆላ ተንቤን ወረዱ። ጦርነት ባህላችን ነው አሉና አሁንም ገና እየተንፈራገጡ ናቸው። ከዚያም የበኩር ልጃቸው አሻግሬ የሥልጣን ርክክብ አደረገ። የህዝባዊውን መራር የትግል ውጤት ከራሱ ከኢህአዴግ ጉያ ተጸንሰው በተወለዱት ቲም ለማ በሚል የክርስትና ስም ተጠምቀው አሻግሬን ፊት አውራሪያቸው አድርገው የ27 ዓመቱን የህዝብ ትግል ነጥቀው የድሉ ባለቤት እነሱ ሆነው ቁጫሉ ወፍራሙ። ስህተት የተሰራው እዚህ ላይ ነው ህዋት የኢህአዴግ ቁጥር አንድ አሻግራችኋለሁ ብሎ በቁጥር ሁለት ብልጽግና ኢህአዴግ ሲተካ፣ አንተ አታሻግረንም፣ እናንተ ምንም አይነት ልዩነት የላችሁም፣ የሽግግር መንግስት ነው መቋቋም ያለበት መባል ሲገባ፣ አሻግሬን ሁሉም አጨብጭቦ ተቀበለ። ውስን ሰዎች ነበሩ የግለሰቡን አካሄድ አይተው አስቀድመው የሽግግር መንግስት ሊቋቋም ይገባል ሲሉ የነበሩት። ለአብነት ያህል ባህር ዳር ላይ ተካሂዶ በነበረው የድጋፍ ሰልፍ ወይዘሮ እማዋይሽ አለሙ አሜሪካ ላይ በተደረገ የአዳራሽ ስብሰባ የቀድሞ የሰማያዊ ፓርቲ ሊቀመንበርና በኋላም የኢዜማ ሊቀመንበር የነበረው አቶ የሸዋስ አሰፋ ለራሳቸው ለጠቅላይ ሚኒስትሩ ፊት ለፊት ይህን ጥያቄ ጠይቀው ነበር። እግዚአብሔር ከላይ ነው ሙሴን የላከልን ተብሎ በየቦታው መወድሱ ተጎደጎደ መዝሙሩ ዘፈኑ ሁሉ አየሩን ሞላው። አሻግሬ ደግሞ አስቀድሞ በእርካብና መንበር መጽሐፉ ሰዎች የሚሽቱን እየነገርካቸው አንተ ወደምትፈልገው ውሰዳቸው በሚለው የፖለቲካ ፍልስፍና መርሆው መሰረት ወደሚፈልገው ወስዶ አገሪቱን መቀመቅ ውስጥ ከተታት። ቲም ለማ ተራ በተራ ድራሹ ጠፍቶ በአወዳሾቹ ሙሴ የሚል የማረግ ስም የተሰጠው አሻግሬ ብቻ የስልጣኑን እልፍኝ እስከ አዳራሹ እየዋኘበት ይገኛል። ይሁን እንጂ የጨነቀው ያለማማረጥ እርጉዝም ትሁን ያገ ጓደኛውን ለማግባት እንደሚገደደው ሁሉ አሻግሬ ማጥ ውስጥ ሲገባ ሀገራዊ የምክክር ኮሚሽን ብሎ ብቅ ብሏል። እምባ የማያስገድድ የልብ ሐዘኔታ ከሆነ ምክክርን ማን ይጠላል? ግን መጀመሪያ እንዴት ጦርነት ይቁም ብሎ መመካከሩ ይቀድማል፣ ወይስ የአሻግሬን የስልጣን ዕድሜ እንዴት ማራዘም ይቻላል ብሎ የግለሰብን ስልጣን ለማራዘም ብሔራዊ አጀንዳ አድርጎ በጀት መድቦ በሕዝብና በሀገር ስም መቀለድ? በኢትዮጵያ የፖለቲካ ትግል ከ1953ቱ የመንግስት ግልበጣ ሙከራ እንቅስቃሴ ጀምሮ በ1966 1983፣ 1997ና 2010 የስርዓት ለውጥ ለማምጣት እልህ አስጨራሽ የህዝብ ትግሎች ተካሂደው ውጤታቸው ከሽፏል። የሚፈለገውን የህዝብ ስርዓት አላመጣም። ዲሞክራሲያዊ ስርዓት አልሰፈነም። የዲሞክራሲ መገንቢያ ተቋማት አልተገነቡም። ሰብአዊ መብቶች አልተከበሩም። እንዲያውም እንዲህ አይነቶቹ የአንድ የዲሞክራሲያዊ ስርዓት ግንባታ ግብዓቶች እንደ ቅንጦት ጥያቄዎች ተቆጥረው በአሁኗ ኢትዮጵያ አንገብጋቢው የህዝብና የሀገር ጥያቄ እንዴት ነው ሰው በሰላም ውሎ በሰላም ወደ ቤቱ መግባት የሚችለው በኑሮ ውድነት እየተገረፈ እንዴት ነው ራሴንም ሆነ ቤተሰቤን ዳቦ ማብላት የምችለው ወደሚል ለቱ ፋታ የማይሰጥ ጥያቄ ሆኖ ቀርቦለታል በብልጽግናው ሊቀመንበር የተዋቀረው ሀገራዊ ምክክር ኮሚሽንም ደፍሮ ማንኛውም በሀገሩ ጉዳይ የሚያገባው ሁሉ በሰላማዊ መንገድ ጥያቄው ያልተመለሰለት ነፍጥ አንስቶ ዱርቤት ያለ ኃይል ሁሉ ወደ ጠረጴዛ ዙሪያ መጥቶ ቁጭ ብሎ እንዲነጋገር የማድረግ መብቱ አለው ወይ ወይስ የብልጽግናው መንግስት የሚፈልጋቸውን ጥያቄዎች በአጀንዳ መልክ አሰባስቦ ኢትዮጵያ መክራ መፍትሄ ያስገኘች ብሎ ለመዘመርና የሙሴን እርካብ መሰላልነት መንበሩ ላይ አጽንቶ ዘውድ አስጭኖ ቡራኬ ለመስጠት ነው። እንዲያ ከሆነ ደግሞ ታላቁ ምሁር ፕሮፌሰር መስፍን ወልደ ማርያም እንዳሉት ትርፉ እንዘጭ እንቦጭ እንጂ ኢትዮጵያ የመከረች ሳይሆን ሶቆቋዋ ተራዝሞ እርስ በርስ የተገዳደለች እንደምትቀጥል መሬት ላይ ያለው ሀቅ ስለሚነግረን ነቢይነትንም አይጠይቅም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን፣ የምሽት ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩትዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።